ተወዳጁ አሉላ ገዙን ጨምሮ የኢቢኤስ አዲስ ምዕራፍ አዘጋጆች ከጣቢያው እንዲባረሩ ተጠየቀም። ጠቅላይ ሚኒስትር ጽህፈት ቤት EBS ቴሌቪዥን ስለ ደምቢ ዶሎ ዩኒቨርሲቲ ተማሪዎች የሰራውን ቪዲዮ እንዲወርድ አዘዘ። ጋዜጠኞቹ ከስራ እንዲባረሩ መንግስት ጫና እያደረገ መሆኑ ሲነገር፣ ባለታሪኳም ይህንን መረጃ ወደ ሚዲያ በማውጣቷም ማስፈራሪያና ዛቻ እየደረሰባት እንዳለ ተሰምቷል። በጥንቅራችን ታደምጡታላችሁ። ከጅጅጋ እስከ ሳውዲ የተዘረጋውን የሙስጠፌ መርን የዘረፋ ሰንሰለት ኦብነግ አጋለጠ። ኦብነግ ወደ ትጥቅ ትግል ተመልሼ ልገባ ነው ሲል የፌደራሉ መንግስት አስጠንቅቋል። ሰላም ውድ ቤተሰቦች እንደምን አላችሁ? ካዲስ ኒውስ ለሰዓቱ ብታደምጧቸው ብለን የመረጥንላችሁን ልዩ መረጃዎች እንዲያስተናርተናችሁ አልተጋብዙልን። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩም። በልዩ የመረጃ ጥንቅራችን ቀዳሚ ወዳደረግነው ነው የበርካቶችን ልብ ወደ ሰበረው አሳዛኝ መረጃ ንለፍ ትላንት እሁድ በኢቢኤስ ቴሌቪዥን የተላለፈው አዲስ ምዕራፍ የተሰኘው ፕሮግራም የበርካቶችን ልብ የሰበረ የመንግስት አካላትን ደግሞ ያስቆጣ ጉዳይ ሆኗል። ከጠቅላይ ሚኒስትር ጽህፈት ቤት በወረደ ቀጭን ትዛዝም ፕሮግራሙ ከሁሉም የኢቢኤስ ቴሌቪዥን የሶሻል ሚዲያ አማራጮች እንዲወርድ ተደርጓል። ምንሄ ብቻ ከጣቢያው ባልደረቦች በደረሰን ልዩ መረጃም ይህንን ፕሮግራም ያዘጋጁት ጋዜጠኞችና የክሮ አባላት እነ ሉላ ገዙና ዘውትርን ጨምሮ ከስራ እንዲታገዱ ከመንግስት አካላት በጣቢያው ላይ ጫና እየተደረገ እንዳለም ታውቋል። ከጋዜጠኞቹም በተጨማሪ ባለታሪኳም ከዓመታት በኋላ ይህንን መረጃ ወደ ሚዲያ በማውጣቷም ከባድ ማስፈራሪያና ዛቻ እየደረሰባት እንዳለ ነው የተሰማው። ይህ ሁሉ እየሆነ ያለው በደምቢዶሎ ዩኒቨርሲቲም ከታገቱት ከ17 ተማሪዎች ውስጥ አንዷ የሆነችው ብርቱካን ትላንት በኢቢኤስ ቀርባ እያንዳንዱን በሸኔም እንደተፈጸመባቸው በመናገሯ ነው። ከባዱን የህይወት ፈተና የተጋፈጠችው ብርቱካን ታሪኳ በርካቶችን በንባራጅቷል። ብርቱካን ተወልዳ ያደገችው በምስራቅ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷን በወሊድ ምክንያት ሕይወቷ ማለፉን ትናገራለች። ቪዲዮ ከመውረዱ በፊት እንደተመለከትነው ከሆነም ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እንደተማረችም ተናግራለች። እስከ 8ኛ ክፍል የደረጃ ተማሪ በመሆኗም የተሸለመችው ብርቱካን ቤት ውስጥ ከምሰራው ከባድ ስራ ጎን ለጎን ትምህርቷን ቀጥላም የአስራ ሁለተኛ ክፍል መልቀቂያ ፈተና ወስዳም ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርት እንደጀመረችም ትናገራለች። በዩኒቨርሲቲም የሁለተኛ ዓመት ተማሪ ሆና አሳለም። በአንድ በተረገመች ምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ውስጥ ግቡ ብለው ይዘውን ጫካ ገቡ ትላለች የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከራ ጊዜ ነበር፣ የሚበላ የሚጠጣ ማግኘትም አስቸጋሪ ነበር ትላለች። ለማመን የሚከብደውን ታሪኳን ስትናገር ጊዜው ሄደ፣ ዓመት ከስድስት ወር ተቆጠረ የምትለው ብርቱካን አሁን ስራችንን እንጀምር በማለት ሁላችንንም ልብሳችንን አስወልቆ አሰለፉን። እኔ ስድስተኛ ነበርኩኝ። እየተፈራረቁ ነበር የደፈሩን። ከዛ በኋላ ሰውነት ይደንዝዟል፣ በፌሮም የወጉን ነበር ስትል የተፈጸመባቸውን የግፍግፍ ተናግራለች። ይህን ለማመን የሚከብረውን ታሪኳ መናገር የምትቀጥለው ብርቱካን በስድስተኛ ቀን የሥነ ቃደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻዬ እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው አልነበረም። መጨረሻ ላይ የጎዳና ተዳዳሪ ሆንኩኝ የምትለው ብርቱካን ከተደፈረች በኋላም በማርገዟ ልጅ መውለዷንም ተናግራለች። አሁን ላይ ታማሚ በመሆኗም ህይወቷን ለመለወጥ ደጋጎች ተስፋ እንዲሰጧት ከኢቤስ ቴሌቪዥን ጋር በነበራት ቆይታ ተማጽናለች። ይሁንና ፕሮግራሙ ተዘጋጅቶ ትላንት ለህዝብ ከደረሰ በኋላም ጣቢያው ፍጹም ያላሰበው ነገር እንደገጠመው የውስጥ ሰራተኞች ያደረሱ መረጃ ያሳያል። ከዚህ ቀደም መሰል ታሪክ ያላቸውን ሰዎች ወደ ሚዲያ በማውጣት ህዝቡ እንዲረዳቸው፣ ህይወታቸውም እንዲለወጥ ባደረገው መልካም ስራም ከበርካቶች አንቱታና አድናቆት የጎረፈለት ኢቢኤስ የትላንቱ መሰናዶ ግን ካላሰበው አቅጣጫ የሚዲያውን ህልውናም አደጋ ላይ እየጣለ መሆኑ ታውቋል። ጉዳዩ እንዲነሳ የማይፈልገው መንግስት ጣቢያው ፕሮግራሙን እንዲያጠፋ ከማድረግም ባሻገር ጋዜጠኞቹን ከስራ እንዲያባርር ጫና እያደረገበት እንዳለ ተሰምቷል። ጉምቱ የሚባሉ ነባር ጋዜጠኞችን በሌሎች ሚዲያዎች እየተዘረፈ ያለው ኢቢኤስ የቴሌቪዥን ጣቢያው ዓይን በሆነችው ሉላ ላይ እንዲጨክን ከመንግስት ጫና እየተደረገበት እንዳለ ታውቋል። ይህ ጉዳይ ቀይ መስመሪ ነው የሚለው መንግስት ከቀድሞ ፕሬዝዳንት ሳህለወርቅ ዘውዴ ጋርም ወደ ቁርሾ የገባው በዚህ ጉዳይ እንደሆነ ይነገራል። ፕሬዝዳንት ሳህለወርቅ ዘውዴ በስልጣን ዘመናቸው በደምቢዶሎ ዩኒቨርሲቲ የታገቱ 17 ተማሪዎችን ጉዳይ በአንድ መድረክ ላይ በማንሳታቸው ከጠቅላይ ሚኒስትር አብይ አህመድ ጋር ለገቡበት ቁርሾና የስልጣን ዘመናቸው ሳያልቅ ክብራቸውን በማይመጥ መልኩ ከኃላፊነት እንዲነሱ የተደረገበት ዋነኛ ምክንያት እንደሆን ይነገራል። መንግስት እንደሚቆጣጠራቸው ሚዲያዎች ሁሉ የሀገሪቱን ልማታዊ ስራዎች ብቻ እየመረጠ ሲዘግብ የከረመው ኢቢኤስ በመጨረሻም ከመንግስት ጋር እንካስላንትያ ውስጥ መግባቱን የተሰማው ቪዲዮውን እንዲያወርድ ከጠቅላይ ሚኒስትር ጽህፈት ቤት በወረደር ለቀጭን ትዕዛዝ ፕሮግራሙን ከሰዓታት በኋላ ከማህበራዊ የሚዲያ ገጹ ቢያጠፋውም ጋዜጠኞቹን ከስራ እንዲያግድ የቀረበለትን ማስፈራሪያ ግን በመጨረሻ ማስጠንቀቂያ እንዲታለፍለት መጠየቁን የተሰማው አሁንም ቢሆን ኢቢኤስ ሊጠየቅ ይገባል፣ ቪዲዮውን ለምን አጠፋው? ሲሉ ውሳኔውን የተቃወሙት የቴሌቪዥን ጣቢያው ተመልካቾች በአንጻሩ ሌሎቹ እስከ ሞቱ መሞታቸው መነገር አለበት፣ ካሉም ያሉበት ሁኔታ መታወቅ አለበት፣ የብርቱካን ብቻ ሳይሆን ሌሎቹም ያሉበትን ሁኔታ ማወቅ እንፈልጋለን የሚሉ ጥያቄዎችን እያነሱ ናቸው። የኢቢኤስ ቴሌቪዥን የመንግስትን ጫና ፍራቻም በሞዴሉ ላገዙና በመላው የፕሮግራሙ አዘጋጆች ላይ ይህንን እገዳ ተፈጻሚ የሚያደርግ ከሆነ ግን በቴሌቪዥን ጣቢያው ላይ ተመልካቾች ዘመቻ እንደሚከፍቱም ኮድ አሳስበዋል። የቀሪ 16ቱ ተማሪዎች አሁን ሁኔታ ባይታወቅም ጉዳዩን ወደ ሚዲያ ይዛው ብቅ ያለችው ብርቱካን ግን ከነበረችበት አሳዛኝ ህይወት የኢትዮጵያ ህዝብ እንዲያውጣት የተማጸነችበት ፕሮግራም ህይወቷን ይበልጥ ወደ አደጋ የወሰደው ነው ተብሏል።

ያው ከመምሩት ብኖር ይሻላል ይባል። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ አደጋ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። በዚህ ወደ ተከታዩ ጉዳያችን እንለፍ። የኦጋዴን ነጻነት ግንባር ኦብነግ የኢትዮጵያ ፌዴራል መንግስት የሶማሌ ክልልን የተፈጥሮ ሀብት ያለከልካይ እየበዘበዘ ነው ሲል ወቀሳ ኦብነግ ይህ ወቀሰው የማይፈታ ከሆነም ወደ ትጥቅ ትግል ተመልሼ እገባለሁ ሲል የፌዴራሉ መንግስት አስጠንቅቋል። የፌዴራሉ መንግስት በሶማሌ ክልል ርዕሰ መስተዳደር ሙስጠፊ ዑመር በኩል የሶማሌ ክልልን የተፈጥሮ ሀብት እየበዘበዘ ነው ሲል ኦብነግ ወቅሷል። በአብዲ ጃሊል ሾ ፕሮግራም ላይ ቃለ መጠይቅ የሰጡት የኦጋዴን ነጻነት ግንባር ቃል አቀባዩ አብዱል ቃድር ሐሰን የኢትዮጵያ ፌዴራል መንግስት የሶማሌ ክልልን እየተፈጥሮ ሀብት በብቸኝነት እየበዘበዘ ይገኛል ሲሉ ከሰዋል። ቃል አቀባዩ አክለውም የሰላም ስምምነቱ የተጣሰ በመሆኑ ኦብነግ በክልሉ ክልሉ ጉዳዮች ላይ ተሳትፎ እንዲኖረው የተደረገው ስምምነት እንዳልተተገበረ ገልጸዋል። ይልቁንም በሙስጠፊው መሪ የሚመራው የክልሉ መንግስት የፌዴራል መንግስቱ ተወካይ በሚመስል መልኩ እየሰራ ነው ሲል ከጅጅጋ የሚነሳውን የዘረፋ ሰንሰለት አጋልጧል። ይልቁንም በሙስጠፊው መሪ የሚመራው የክልሉ መንግስት የፌዴራል መንግስቱ ተወካይ በሚመስል መልኩ እየሰራ ነው ሲሉ ከጅጅጋ የሚነሳውን የዘረፋ ሰንሰለት አጋልጠዋል። የክልሉ መንግስትና ኦብነግ በጥምረት ሆነው የነዋሪውን መብት የማስከበር ስራ እንዲያከናውኑ ስምምነት ላይ መደረሱን የጠቀሱት ቃል አቀባዩ፣ ይሁንና በፕሬዝዳንት ሙስጣፌ ኡመር የሚመራው የክልሉ አስተዳደር በአዲስ አበባ የሚገኘው የፌዴራል መንግስት ተወካይ ሆኖ እየሰራ ይገኛል፣ የክልሉን የተፈጥሮ ሀብትም እየበዘበዘ ነው ሲሉ አስረድተዋል። በኢትዮጵያ የሚገኘው የሶማሌ ህዝብ መብት አሁን በፌዴራል መንግስቱ ፍላጎት ላይ መመስረቱን ጠቅሰዋል። ቃል አቀባዩ አክለውም እኛ ጠመንጃችንን የጣልነው መብታችንን ከክልሉ መንግስት ጋር ሆነን እናስከብራለን በሚል ዓላማ ነበር፣ ያደረግነው ስምምነትም በኢትዮጵያ እጅ እንወድቃለን የሚል አልነበረም። አሁን ግን ባልጠበቅነው ሁኔታ ስምምነቱ ተጥሷል ብለዋል። ከጅምሩ ትጥቅ በመፍታታችሁ አሁን ላይ ፀፀት የተሰማችኋል የሚል ጥያቄ የቀረበላቸው ቃል አቀባዩ የሰላም ስምምነቱ ካልተተገበረም መልሰው ተጥቃቸውን እንደሚያነሱ የሚገልጽ መልስ ተዋል። ንግግራቸውን ሲቀጥሉም ባለፉት 6 አመታት በክልሉ ውስጥ ሰላም ከመስፈኑ ውጪ ምንም አይነት እውነተኛ ፖለቲካዊና ኢኮኖሚያዊ ልማት አልተተገበረም ያሉት ቃል አቀባዩ የሶማሌ ክልል ፕሬዝዳንት የሚመሩት አስተዳደር አመጣውት የሚለውን እድገት ማስተባብለዋል። ቃል አቀባዩ ጨምረውን በቅርቡ በክልሉ መንግስትና በቻይና ፖሊጂሲዮል መካከል የኦጋዴን አካባቢ ያለውን የነዳጅ ክምችት ለማውጣት በሚል የተደረገው ንግግርንም ተቃውሟል። ንግግሩ ከፌዴራል መንግስቱ በመጣት ትእዛዝ መካሄዱን አስረድተው በጉዳዩ ላይ ኦብነግን መምከር እንደሚገባው አሳስበዋል። ውድ ቤተሰቦች ለሰዓቱ ብታረምጧቸው ብለን የያዝንላችሁ አሁን የመረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አዲስ ኒውስን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አጋርነቱን እንዲገልጹልን እየጠየቅን በሌሎች ወቅታዊ መረጃዎች እስክንገናኝ ሰላማቸው ይብዛ በማለት ከወዲሁ እንሰናበት።